በጎፋ ዞን የቡልቂ ከተማ ከንቲባ ኢንጂነር ተመስገን ጣሰው እና የገዜ ጎፋ ወረዳ ዋና አስተዳዳሪ አቶ አብርሃም ብርሃኑ የአካባቢው ተወላጆች አንድነትና መመካከር የመልካም አስተዳደር ችግሮችን በመፍታት የአካባቢውን ሰላምና ልማት በማፋጠን ውጤት በሚያመጣ መንገድ ለመስራት ጉልህ ሚና እንዳለው ተናግረዋል። አንድ ከተማ ቡልቂን አድጎ እሷን ማሳደግ ነው እኛ። ስለዚህ አዳራሹን ተገናሽተን ቁጥር አንድ እንሰራለን፣ አደባባይ እንሰራለን፣ አብረን እንሰራለን ከኛ ከአቅማችን በላይ የሆነውን ነገር ክልል፣ ዞን እየጠየቅን እነዳለን። ተቀናጅተን ነው የምንሰራው። ባይዞ በዚህ አጋጣሚ የኔ አመራሮች እርስ በርስ ከገዘ ጎፋ አመራሮች ጋር ተቀናጅታችሁ ስሩ፣ ለእናንተ መንገድ እናስገባለን፣ መብራት እናስገባለን ብለን ቃል ገባንላቸው። ህዝብ ጋር ነው አሁን የመጣ ነው። በዛ ልክ እውነት ልማት ተረጋግጧል ወይ እንደ ገዘ ጎፋ እንደ ቡልኪ ሲባል ገና ብዙ የቤት ስራ አለ። ይህን የቤት ስራ የምንሰራው እዚህ ያሉ የኛ የአካባቢው ተወላጆች ከቅርብም ከሩቅም የመጣችው ተቀራርበን፣ ተነጋግረን፣ ተመካክረን ህዝባችን ጋር ያለውን ሀብት በጋራ ሰብስበን ውጤታማ ሆነን ነው የምናረጋግጠው። የውይይቱ ተሳታፊዎች የአካባቢው ልማት እንዲፋጠንና የመልካም አስተዳደር ችግሮች እንዲፈቱ የተለያዩ ሀሳብና አስተያየቶችን ሰጥተዋል። ወጣት ናቸው አመራሮች ብዙ መስራት ትችላላቸው። እኛ ደግሞ ከእናንተ ጎን ነን። እኛ አካባቢያችን ለማልማት የሚያግድ ነገር የለም። ኃላፊነቱን መቀበል ያለበት አንድ ለነጠላ ሰው ሰጥተን ሳይሆን ሁላችን መቀበል አለብን። እንደ እኔ እንደዛ ካደረግ የድሮ አንድነታችን ተጠናክሮ ጎፋ የሌላው አንድነት የሚያስተምር እኮ ነው። ስለዚህ ሌላ ሌላውም እንደዚህ እያቀፍን የቆየን ሰዎች እኛ እንደገና ወደ ትርምስ የገባነው እጅግ በጣም እኛው ራሳችን ስለሆነ ይህንን እኛው ራሳችን ማረም አለብን። ነው እውቀት ችግር የለብንም። የገንዘብ ችግርም ውስጣችን አንድ ከሆነ የለብንም። የደቡብ ኢትዮጵያ ክልል በምክትል ርዕሰ መስተዳደር ማዕረግ የፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ። የምክክር መድረኩ በአካባቢው ተወላጆች ለሚነሱ የወጣቶች የስራ ዕድል ፈጠራ፣ የጡረተኞች የጤና መድን አገልግሎት አጠቃቀምና ከጊዜ ወደ ጊዜ እየጨመረ የመጣውን የኑሮ ውድነት ለማረጋጋት እየተሰራ መሆኑን አብራርተዋል። በተለያየ መንገድ የተማሩ ሰዎች ሰፋፊ የስራ ዕድሎች እንዲፈጠሩ በደንብ እየታሰበ ስለሆነ ቀጣይ ደግሞ በመንግስት ሌቨል የሚታሰቡ ብዙ ነገሮች ስላሉ የስራ እድል መፍጠር ጉዳይ ይህ ዝም ብሎ እዚህ መድረክ ላይ የተጠይቆ የሚቆም ጉዳይ አይደለም። የዳቦ ጉዳይ ነው፣ የህይወት ጉዳይ ነው። በመንግስት ሌቨል ያሉት ጤና ምድን አንድ ህግ ወጥቶ ኦሎሞስ ፕሮሰስ ሆነ አልቋል፣ አልቋል። ትክክለኛ ጥያቄ ነው። የኑሮ ውድነትን መምህራኖች እንዴት ትሪት ይደረጋሉ? መምህር ሲባል አሁን ቆሞ የሚያስተምር ሳይሉ አስተምሮም ጡረታ የወጣው ጭምር የሚያካትት በመሆኑ መንግስት ከዓለም ባንክ ጋር በመነጋገር ብቻ ለመምህራን የተለየ ባንክ ጭምር እንዲከፈት ውሳኔ ተወስኗል። በአጠቃላይ በመንግስት አገልግሎት ያለው ሰው ባል ካለበት ጫና ግን የአገሪቱ አቅም በሚፈቅደው ሁኔታ እየታየ እንደሚሄድ ይሄ በአገር ደረጃ ውይይት የተደረገ። የቡልቂ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ኃይሉ ባቤና በአካባቢው የተሰሩ መሰረተ ልማቶችና የተፈጥሮ ሀብቶች አጠቃቀም ዙሪያ ሰነድ አቅርበው ውይይት ተደርጎበታል።